ስለውጡ ላላ ብለሽ አውጡ። ሁላ ልብስ ሁላ ምን ያረግልሽ አካስ የበቃሽ አንድ እኮ ነው። ልብስ አለብሽ እገዛለሁ እገዛለሁ ልብስ አለብሽ እያልክ የምታስቀይኝ አንተ ነው። ፈሉ ልም ሙ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኛ በጣም ሰላም ነን፣ አልሃምዱሊላህ በጣም ደህና ነን። ተናፍቃችኋል፣ ተናፍቃችኋል። ኧረ እኔ በጣም ነው የምናፍቁኝ። የምትወዱኝም የምትጦሉኝም አስተያየት ላይ ኮሜንት ላይ አስቀምጡልኝ። እኔ በቃ የእናቴን ልብስ የእናቴን ልብስ ካለበስኩ የእናቴን ልብስ ካልሆነኝ እያለኝ የምትቀና አንድ ቆንጆ ልጅ ሲች ጋር አለችኝ። አብራን ዛሬ ምንድን መሰላችሁላ የምነግራችሁ ነው። ቡና ምናምን አዘጋጅቻለሁ፣ ምሳ ምናምን ሰርቼ አውቃለሁ። እና እኔ ከዳዊድ ጋር አለስማማ ብያለሁ። ለምን በለው? ከሚሴ ያላችሁ ሰዎች ታውቁታላችሁ። ሙቀቱ ሊደፋኝ ነው፣ ሙቀቱ ሊገድለኝ ነው። በቃ ሊደፋኝ ነው። እኔ ቢጃማ በለበስኩ ቁጥር ልብስ የለሽም እንዴ? ለምን አለብሽም? እንደው ይሄን ቢጃማ ሲፈልግ ይቀደዋል። ቆይ ሲፈልግ ይቀደዋል። ሲፈልግ እንደዚህ ግንጥል እንደለበስኩት እንዲህ ግንጥል አርጎ ይጥልብኛል። በቃ ሞኖ ያራሱ ሳንቲፈኛ እና ስለዚህ ኬሚሴ በጣም ሙቀት ቁጥ ሊገለል ስለሆነ እኔ ደግሞ ቢጃማ ነው የምወደው። ቢጃማ ያው ሰፋ ያለ ነገር ስለሆነ ደፋስ፣ አየሩን ስለሚያስገባ ቢጃማ ነው የምወደው። ዛሬ ግን በቃ ያለ የለለ ኃይልን ተጠቅሜ ይህን ሁሉ ልብስ ደርፌ ደራርፌ ደርፌ ደርፌ ለብሽ ላሳየው ፈልጌ ዛሬ እንግዲህ እንደዚህ እንደምታዩኝ ሁሉንም አንዱን ብቻ ሳይሆን ሁሉንም ልብስ ያ ያለ የለለ ኃይልን ተጠቅሜ ለብሸን ኳብ ይሄ ዘንጭ ቆይ፣ ስኪልም ሰው ያንን ያስገባልኛል፣ ያስገባል። አአህ እንደዚህ ለብሼ ነው ዛሬ ኳብ የምገኘው። ወይ ወለቀብሽ እንደዚህ አምር ያለሁ ያለ ያለ ሙቀቱ ሊደፋኝ ነው ወገን ነኝ ወገን ነኝ። ወላሂ ቶሎ ካልመጣ መቼ ሙቀቱ አፍሎ ነው የሚደፋኝ።

በተንኮል ደግሞ ሌላችኝም ተው የፕራንክ መሆኑ ነው።